ከአዲስ አበባ ከተማ ነዋሪዎች የዕለት ተዕለት ሕይወት ጋር በቀጥታ ከሚገናኙ አገልግሎቶች መካከል አምስት ቁልፍ የአገልግሎት ዘርፎችን በውስጡ ያካተተው የማዘጋጃ ቤታዊ አገልግሎት የሶስት ወራት አፈጻጸም ተገምግሟል። ባለፉት ሶስት ወራት አዲስ አበባ ከተማ በርካታ በዓላትና ዓለም አቀፍ እውነቶችን ያዘጋጀችበት ወቅት በመሆኑም በኃይል አቅርቦት፣ በአደጋ ክስተት መከላከልና በከተማ ጽዳት እንደዚሁም በነዋሪዎች አገልግሎት የተከናወኑ ስራዎች ስኬታማ እንደነበሩም የተቋማቱ ስራ ኃላፊዎች ገልጸዋል። ዓለም አቀፍ መድረኮች ነበሩ። ከአየር ንብረት ለውጥ ጋር የሚያያዝና እነዚህ በሙሉ በዓላት የከተማውን ገጽታ በሚገነባ መንገድ የከተማውን ኢሜጅ በማያበላሽ መንገድ በደንብ በጥብቅ የቅርብ ክትትል ስለተመራ ጽዳቱ አካባቢ ላይ በተሟላ መንገድ ባሰብ ነው መንገድ ጽዱ በሆነ አካባቢ በዓላት እንዲከበሩ፣ ጽዱ በሆነ አካባቢ ስብሰባዎቹ እንዲካሄዱ ለማድረግ የተሞከረበት ሁኔታ ነው ያለው። ህዝቡ አገልግሎትን እኛ ተቋም ላይ መጥቶ ተሰልፎ አገልግሎት ማግኘት ሳይሆን እቤት ሆነው አገልግሎቱን የሚያገኝበት መታወቂያ ከሆነ መታወቂያውን እኛ አትመን የምንሰጥበት ለመውሰድ ብቻ የሚመጣበት እንጂ መቶ ተሰልፎ አገልግሎትን የሚጠይቅበት ሂደት እንዳይኖር አዲስ ሲስተም እያለማን ያለን። በምክትል ከንቲማ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በበጀት አመቱ የመጀመሪያ ሩብ አመት በማዘጋጃ ቤታዊ አገልግሎቶች የተከናወኑ ስራዎች ስኬታማ ለውጦች የተመዘገቡባቸው እንደነበር ተናግረዋል። የከተማችን አገልግሎት የተሻለ እንዲሆን፣ የከተማችን ገጽታ የተሻለ እንዲሆን ህዝብ በሰላም ወጥቶ የሚገባበት ከተማ እንዲሆን የማድረግ ኃላፊነት ወስደን እየሰራን ያለን ከተማ አስተዳደር እንደመሆናችን መጠን እነዚህ የአደባባይ በዓላት በሚከናወኑበት ጊዜ የአደጋ ስጋት እንዳይኖር የማድረግ የአደባባይ በዓላት የሚከበሩባቸው ቦታዎች ጽዱና ውብ ሆነው የሀገራችንም ገጽታ የሚያጎሉ የከተማችንም የሰራ ናቸውን ስራዎች ይበልጥ አጉልቶ የሚያወጡ ስራ እንዲሆኑ በክረምት የቀናት እቅድ አቅደን አስቀድመን የሰራ ናቸው ስራዎች ናቸው። ለዛ ስራ በተሳካ መልኩ መሳካት መሳካትና የነበሩትን አገር አቀፍም አለም አቀፍ መንቶችም የህዝብ በዓላትንም ጭምር የአደባባይ በዓላትንም ጭምር በተሳካ መልኩ እንድናከብር ያስቻለን የሚል ከኮሪደር ልማት መስፋፋት አኳያ ከተማዋ ከጊዜ ወደ ጊዜ እየዘመነች እንደምትገኝ የጠቀሱት ኢንጂነር ወንድሙ ሴታ ይህንንም በሚመጥን ደረጃ የማዘጋጃ ቤታዊ አገልግሎቶችን ለመስጠት የተቋማትን የአገልግሎት አሰጣጥ በቴክኖሎጂ የታገዘ ለማድረግ በትኩረት ይሰራል ብለዋል። የተቀናጀ የተሳለጠ አገልግሎት፣ ፈጣን አገልግሎትና ተደራሽነት ያለው አገልግሎት መስጠት የሚያስችል ስራ እየሰራን ያለነው አይቲንግ ሁለተኛ ሩብ ዓመት በተሟላ መልኩ እሱንን ተገብራለን ብለን ነው የምናስበው። ይህ ስራ እንግዲህ አንድ ጊዜ ሰርተናል ብለን የምናቆመው ሳይሆን አዳዲስ መሰረተ ልማቶችን የመገንባት ከዛም ደግሞ ነባሮቹ መሰረተ ልማት እየጠገን ጉዳት ሳይደርስባቸው የተሟላ አገልግሎት እንዲሰጡ የማድረግ ስራ መስራት መቻል አለብን በሚል ያቀድነው ስራ አለ። ይህንን በተሟላ መልኩ የምንቀጥልበት ነው የሚሆነው። ሌላው እንግዲህ አዲስ አበባ ምልክት እየሆነ ያለው የአዲስ አበባ ጽዳት ነው። አዲስ አበባ ድሮ በጽዳቱ አይደለም የምትታወቀው አሁን የብዙዎቹ አፍሪካውያን ከተሞች የጽዳት ተምሳሌ ትሆናለች። ይህን ማስቀጠል ያስፈልጋል። በሩብ ዓመቱም በጽዳት አስተዳደር፣ በኃይል አቅርቦት፣ በሲቪል ምዝገባና ነዋሪዎች አገልግሎት እንደዚሁም ወቅትን ተከትለው የሚፈጠሩ የአደጋ ክስተቶችን በመከላከል በኩል የተከናወኑ ተግባራት ስኬታማ እንደነበሩ በሪፖርቱ ተመላክቷል።